ለራሴ ለአውራት እርግጠኛ ነኝ። ለራሴ ለአውራት ለራሴ ለአውራት አውራት እኔ ብቻ ቆንጆ ምን ልበላት? ምንም አትበላት። በኔስ እኔ ምን ሀፍ የለኝም፣ ብቻ ለምን ሄዳለሁ ተመችታለች ወድጃታለው፣ አላት በቃ ተመችታለች። ስለመወደዱ ትሩ አ የሾ ብር ነው። አትጪ አትጪ፣ በፈለክ ቆይ ብር ምን ነው አንተ ወንድ ነህ፣ አውራ

የሚጠበቅብኝ ነገር አድርጌ ነው ወደዚህ። ለምን እንደሆነ ምታሳየው እንደዚህ ነገር የለም። አዋረደች ግን ማለት ነው አለ እኔ ምንም አላደረገችኝም ነው

ምንድነው? ሽ ምንድ ምንድነው ግን ገረሱ እንደምትማር ነገረች። ተማሪ ናት። ጃብር ተማሪ እና ስለተማሪ ተማሪ ምን አገባ? ተነስልኝ።

የምር ነው ተነስልኝ አዎ እሺ በቃ ለማድረግ ድረስ ተስፋ አደርጋለሁ

ግን በቃ እስከ መጨረሻ ጠብቀኝ፣ የዚች ልጅ መጨረሻ ጠብቀኝ። በቃ ችግር